ኤሲኤ ለኦዲት ያገለግላል። ነገር ግን የኦዲት ኳሊፊኬሽን ብቻ እንዳልሆነ እናውቀዋለን እ ኤሲሲኤን መማር ያለበት ማን ነው ከሚለው እንጀምር። በጣም ደስ ይለኛል። ምንድን ነው መሰለኝ ሚሊዮን ኦዲትና ታክስ የብዙ ተቋማቶች ትልቁ የልብ ትርታቸው እዛ አገልግሎት ላይ ደግሞ ትልቅ ክፍተት ነበር። ያንን ክፍተት ለመሙላት ኤሲሲ ሜምበርስ ወይ ሰርቲፋይድ የሆኑ አካውንታንት ሰርተዋል። ግን አካውንቲንግ ኢን ጀነራል ካሰብ ነው የሚያወራው ስለ ኦዲቲንግ እና ስለ ታክስ ብቻ አይደለም። የብዙ የቢዝነስ ኤሪያዎችን አካውንቲንግ እንደሚነካ እናካለን። ኤሲሲ ውስጥ ሁለት ኮርስ ልትወስድ ትችሉ ይሆናል። ግፋ ቢል ከ14ቱ ከምትወስዳቸው ፈተናዎች ውስጥ ሁለት አንደኛውም ቢግነር ሌብል ሌላው አድቫንስ ሌብል ልትወስድ ትችል ይሆናል። ታክስንም ኦዲትንም በተመለከተ ግን ኢትዮጵያ ውስጥ ሲመጣ ብዙ ሰው የተጠቀመበት እዛ ኤሪያ ላይ ስለነበረ ብቻ ያ አመለካከት አሁንም እንደቀጠለ ነው። ግን ኤሲሴን ማነው መማር ያለበት ብለን ብንወስድ ኤሲሴ አንደኛ ለመግባት ለመጀመር የመጀመሪያ ዲግሪ ኦር የመጀመሪያ ዲፕሎማ ኦር ማስተርስ አያስፈልግም። ኤሲሴ ለሁሉም ነው። በጣም ጥሩ ጭም መድገም እፈልጋለሁ በጣም አስፈላጊ ነገር ስለሆነች ጥሩ ነገር ነው ያነሳህት ምን መሰለ ብዙዎቻችን ብዙ ሰው ኤሴንሲያይ ኤሴ ለመጀመር አሁን ስለ በኋላ በኋላ እናወራለን ጀስት ለመጀመር የሆነ ዲግሪ ያው የአካውንት ዲግሪ ወይም ማስተርስ ወይም ምናምን የሚያስፈልግህ ከብዶ ማየት ነገር አለ እጅግ በጣም አስፈላጊ ስለሆነ ኢትዮጵያ ውስጥ እንግዲህ በጣም ብዙ ኮሌጆች ዩኒቨርሲቲዎች አሉ ከነዚህ ጋር አብሮ ለመስራት ከዛ በታችም ከሃይ ስኩሎችም ጋር አብሮ ለመስራት አሁን ያልካት ነገር ጠቃሚ ስለሆነች እንደገና አድገማት። ግልጽ ላድርገው፣ ኤሲሲ አካዳሚክስ አይደለም፣ የሙያ ብቃት ሰርቲፊኬሽን። ስለዚህ አንተ ምንም አይነት ባክግራውንድ ይኑርህ፣ መሰረታዊ ሂሳብ ከቻልክ፣ መሰረታዊ ቋንቋ እንግሊዝኛ ከቻልክ፣ ለመማር ትችላለህ። ሙያ ነው የምታጠና ያለው፣ አካዳሚክስ አይደለም።